ኢማመል ኪሳኢ ሲባል ትሰማላችኋል! የኩፋ አገር የቁርአን ኤክስፐርት እሱ ነው። በረዥሙ ደማቁ የእስልምና ታሪካችን የቁርአን ኤክስፐርት አንድ ሰው ሲነሳ ኪሳኢ ይነሳል። ታዋቂ የቁርአን ኤክስፐርት አሊም ነው። የመጀመሪያ ሕይወቱ ግን አሊም አልነበርም። እስከ አርባ ዓመቱ ድረስ ፍየል ጠባቂ ነበር ኪሳኢ። ታዲያ አንዴ ልብ በሉ፣ በመንገድ ሲያልፍ አንዲት እናት ልጇን ስትቆጣ ይሰማል። አንተ ሰው ወይ ወደ ቁርአን ቤት ህድና በደንብ ተማር፣ ካልሆነ እንደ ኪሳይ ፍየል ጠባቂ ሆነህ ነው የምትቀር፣ ትለዋለች። ሞራሊ ነካላል፣ አጥንቱ ውስጥ ገባ። ወጣቶች እገሌን ምሰል እንጂ እገሌን አትምሰል እንዳትባሉ አደራ። ሞዴል ሁናችሁ፣ ቂብላ ሁናችሁ፣ ሰዎቹ የሚቅጣጫችሁ እንጂ የሚያወግዟችሁ እንዳትሆኑ። ኢማመል ኪሳኢ ሲሰማ እኔ በጅህልና በድንቁርና ምሳሌ ይሰጥብኛል አለ። ፍየሎቹን ሽጦ ወደ ዑለማዎቹ ቀና። ለፋ፣ ደከመ፣ ቁርጠኛ ነበር። በስልምና ታሪክ ኢማም አልኪሳኢ ሲባል ስሙ የገነነ የተጨበጨበለት ታላቅ ሰው መሆን በቅ። አላሁ አክበር። ነገስታቶች የሚያከብሩት፣ ነገስታቶች ለምክር የሚጠሩት ታላቅ ሰው መሆን በቅ። አንዴ ምን ተከሰተ መሰላችሁ? መድረኩን ትንሽ ለማዋዛት ኢማመ ኪሳኢ ሀሩነ ረሺድ፣ የሙስሊሞቹ ታላቅ መሪ አለ። ሀሩነ ረሺድ የእስልምና ግዛት ያኔ ጥግ የደረሰበት ወቅት ነው። አገዛዙ ሰፊ ነው። ደመና እንኳን ሲያይ የሚያናግር ነው። አንተ ደመና ወይ የትም ቦታ ሂደህ አዝንብ፣ ያንተ ግብር የሚወጣው ሳር ግብሩ ይመጣልኛል፣ ይል ነበር ግዛቱን ሲናገር። የት ሂደህ ታዘንባለ፣ ሌላ ቦታ ከእኔ ግዛት ውጭ። ግልጽ ነው። ይሄ ሰው ራት ጋበዛቸው። እሱንና የዚድ የሚባል ሌላ ኢማም አለ። ከዛ ሀሩን ረሺድ መግሪብ ደረሰ፣ እያወሩ ኢማም አልኪሳኢን አሰግድ ብሎ አስገባው። ሲያሰግድ ይሄ ታዋቂ የቁርአን ኤክስፐርት ነው። ሲያሰግድ ቁል ያ አዩሃል ካፊሩን ሲቀራ ተሳሳት፣ ሰበረው። ሲያሰላምቱም የዚድ አለ። የሱ ምንድን ነው የሚባለው? ትከሻ የሚለካኳ ዓሊሞች ናቸው። ከዛ ሶላት ሲያሰላምት ቁል ያ አዩሃል ካፊሩን የኩፋው ዋና ቁርአን ኤክስፐርት ተሳሳተ እንዴ ብሎ ሸነቆተው። ነገሩ አለፈ። ሲያወሩ ቆዩና ዒሻ ደረሰ። ዒሻ ሲደርስ አሁንም ሀሩን አረሺድ ባላንስ ሊሰራ የዚዲን ግብ አለ የማመል የዚዲ ገባ። እሱ ሲያሳግብ በጣም የሚገርመው ፋቲሃ ላይ የተሳሳተ ይከብዳላል። ልክ አሰላምተው ሲጨርሱ ኢማም ኪሳኢም ተቀበለድና፣ አንድ ቃል አለው እሕዘር ሊሳነከ አንተቁለ ፈቱብተላ እነልበላአ መወከሉም ብልመንጥቅ አለ። እባክህን ምላስን ያዛት ሰውን አታነውር፣ ንግግር ላይ ነው በላይ ተጻፈው አለው። እሱ በጣም አዳለጠው። ግብ ቀርጻችሁ አላማ ቀርጻችሁ፣ ለዲናችሁ ለሀገራችሁ ልብ በሉ። ኢትዮጵያ ውስጥ 60% ነን እያለ የሚያወራ ሙስሊም ሸክም ከሆነ እኮ አገሪቱን የሳባት እሱ ነው ማለት ነው። ወደታት በቁጥር ልክ ከፍታ ለሀገርህ ለዲንህ አስተዋጽኦ ያለን እንድንሆን ወስያዬ ነው። እኔ ተስፋዬ ሰፊ ነው። በዚህ ወጣት ያለኝ ተስፋ በጣም የገዘፈ ነው። የተሻለ ሁናችሁ ካውንስሉን የበለጠ በመሰረቱ ላይ ጥላችሁ ውጤታማ እንደምትሆኑ ተስፋ አድርጋለሁ። ሁሌም ቅድም እንዳልኩት ዛሬ ቅምሻ፣ መግቢያ፣ መተዋወቂያ ውዶ ነው። ሶላቱ፣ ተሃጅዱ ተራዊው ይቀጥላል ብኢዝንላህ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ